ለህይወት የተሟላ የሆነ ስኬት በጣም ወሳኙ ኢሞሽናል ኢንቴልጀንስ የስሜት ብልህነት ነው። ምክንያቱም በስራ ቦታ ላይ የተወሰነ ሮል ይኖረዋል። የተማርሽውም ነገር አእምሯዊ የሆነው አካዳሚክ የሆነው ነገር ስራ ላይ አታወዩም ማለት አደለም። ግን ሩቲን የሆነ ነው የሚሄደው፣ ተለምዶዊ የሆነ ይሄድና በቀላሉ የሚለመድ እንደውም ሁሉም ሰው ሊሰራው የሚችል ነገር ይሆንና ከባዱ ነገር ምን ይሆናል? በቲሞች መካከል ተቻችለውና ሰላማዊ በሆነ አውድ ውስጥ እንዲሰሩ ማድረግ ሊኖርብሽ ይችላል። አንቺ ባለሽ ፖዚሽን የተነሳ ያንን አችይም። ግን ፈተና ስትፈተኝ ግን ቢ ኤፕላስ የምታገኝ ምናምን ትሆኛለሽ። ሁሉም ሰው ጎበዝ ነው፣ ጎበዝናት ሊልሽ ይችላል። ግን ማኔጅ ማድረግ አትችይም፣ ቲም መምራት አትችይም፣ ነገሮችን ስራዎችን ራሱ ኦርጋናይዝ ማድረግ ምክንያቱም፣ የስሜት ስክነት ይፈልጋል። ብዙ ነገር በቅድሽ መሰረት ነገሮችን ለማስፈጸም አንዳንዱን መታገስ አለብሽ፣ አንዳንዱን ማስቀደም ያለብሽን ማስቀደም አለብሽ። ሁሌ ራስሽን የምታስቀድሚም ከሆነ ደግሞ ፌል ያደርጋል እንደ ቲም ምስሰሪ። ሶ አንዳንዴ ውድቀትንም መቀበል አለብሽ እና ይህ ሁሉ የስሜት ስክነትን ይፈልጋል። ያ ከሌለሽ የራስሽን ስኬት እራሱ ማኔጅ ማድረግ ያቅትሻል። ሰላም እንዴናችሁ። በግሬትነስ ስኩል ስር የሚሰጡ የተለያዩ ትምህርቶችን፣ መረጃዎች ለማግኘት ግሬትነስ ስኩል ዶት ኮም ላይ ብትሄዱ ሙሉ መረጃውን ታገኛላችሁ። ስልክ ቁጥራችንንም እናስቀምጣለን። ተጨማሪ መረጃ ስትፈልጉ ደውሉልን።